ብዙ ሰው እየመጣ ነው። ገና ለዛ ነው። እሺ፣ ለውል ወይንም ለቅዳሜ ሰርጉን ያደረግነው ማለት ነው። አንዳንድ እንግዶቻችን ከተለያየ ሀገር ስለሚመጡ ከአሜሪካ የሚመጣለ እንዲሁም ከቡታ ጀራም ደግሞ ያልደረሱ ጓደኞቻችን አሉና ለዛ ነው። እሺ። ምንድነው? የሰው ቤት ነው፣ እንዲህ ላይ ንገባ ነው ውጣ ይለኛል። ሰላም ሰላም፣ ኪፋለክ ሀቢቢ ሀቢብቲ ሽፋሬክ ባይ ዘይ የዚህ ሀገር መተን ማለት ነው። ፋሚሊዎቹ ያለመድነው ቋንቋ የለም አረብኛ፣ አማርኛ፣ ቻይናኛ፣ እንግሊዘኛ፣ ህንድኛ፣ ሌላ እግዚአብሔር ይመስገን ቋንቋ አቺ ያለው ሁሉንም ቋንቋ ከፈለጋችሁ ማለት ነው ላስገባውና እሺ። ለማንኛውም ጋይስ ሰርጋችንን ሁኔታ ተሰርዟል። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ፋሚሊዎቻችን፣ እንግዲህ እስካሁን እራት አልበላንም። ከአርባ ሦስት ከአርባ ሆኗል፣ እዚህ ሰዓቱ ተገላግቶሽ እዚህ ደግሞ አራት ሰዓት ነው፣ ከአርባ ሆኗል ማለት ነው። እንዴት ነው ለውጣ ተደጉጠናል አብራም ተደጉጠናል። እንትን ቁጥር እንትን ፋሚሊ እዚህ እንትን ሰርጉ ላይ የምትገኙ ሰዎች አንዳንድ ቁጥር ጻፉ። እሺ አንዳንድ የሚጽፉ የምትመጡ ናችሁ የምራችሁን ትመጣላችሁ እንዴ ለዚህ ሁሉ ሰው እንትን አላዘጋጀንም ምግብ ግን ለሁላችሁም ይበቃል ኑ እስቲ አንዳንድ ጻፉ ሰርግ ልትበሉ ልል ነበር ሰርግ የተጠራችሁ አንድ ቁጥር ማትመጡ ደግሞ ሁለት ቁጥር ላይቭ ቀጥታ ስርጭት አስተላልፍላችኋለሁ የማትመጡ ሰዎች ማለት ነው። እዛ መሆናችሁ ባትበሉም እንደበላችሁ ቁጠሩትና ገብቷችኋል። ማትመጡ ሰዎች ሁለት ቁጥር ላይቭ እንዲዝላችሁ ማለት ነው። እንዲያዝላችሁ የምትፈልጉ ሰዎች የምትመጡ ሰዎች ደግሞ አንዳንድ ቁጥር ጻፉ፣ እንደንዳንድ መቼ ነው ግን፣ ቦታውና እንትኑ አሁን ከዚህ በኋላ ልነግራችሁ ነው። አንዳንድ ቁጥር የምጽፉ ሰዎች ነግራችኋለው የት አካባቢ እንደሆነና ምን ይዛችሁ እንደምትመጡ፣ ምን ይዛችሁ እንደምትመጡ ተሳስቼ ነው። እራሳችሁን ይዛችሁ እራሳችሁን ይዛችሁ ኑ። ባይዞ በቁንጣ በስሊፐር አይቻልም። በቦዲ መግባት አይቻልም። ዘንጣችሁ ፏ ብላችሁ ነው የምትመጡት። ይናዘጋና ዘጋ በዚህ በሻርጃ በኩል የምትመጡ ሰዎች እንከፍትላቸዋለን በዚህኛው ሳይድ ኢንተር ሚን ዌይ ኢንተር ሚን ዌይ ቋንቋ እዚህ ጋር ባይዘቤ ማለት ነው። ፋሚሊዎች ሳልነግራቸው ሁሉንም ቋንቋ ይችላል። እሺ፣ ማርክ ምናልባት የምታገኙ ሰዎች እንደተፎገሩ አረብኛም ይችላል። አይደለም፣ የምትቀየርባቸው የሆነ ሰዓት በቃ ቱርክኛ ማያናግረኛ ደቃ አይ ግን ኤቨር ማርክ ጎበት ነው እግዚአብሔርን ህንድኛ ይችላል ከሁሉም በላይ ከአረብኛም ከእንግሊዘኛም ከምንም በላይ ህንድኛ እ ከርተ ፓይሶ ሚኒ ማለት ነው። እናንተ ና ሰው አረብኛ

አማርኛ እና ትንሽ ትንሽ እንግሊዝኛ እችላለሁ። ስሙ አንተ ምን ከቆየው አረብኛውም ለምዳለው። አይ ግን አንተ ጎበዝ ነህ። አይ መጀመሪያም ያ አረብ ፊልሞችን ታያለ የህንድ በህንድ ፊልም ነው ባይዘው ያደገው ማርክ ማለት ነው። እቺ ማርክ ከትንሽ ቆይታ በኋላ ህንዳዊ ነኝ ነው ምትለው። እሺ ለማንኛውም ጋይስ አንድ ነገር ልንገራቸው በስነ ስርዓት አረብኛ እስከ መጨረሻው ሰላምታ ካወራት ማለት ነው። አሁን ራስን በላ ማረም እንወጣው እጋብዛለሁ

ይሄ ልጅ ፈገግ እያለላት ነው አሁን ማለት ነው። ማርክ በስነ ስርዓት ፈረንጅል አስገባልና ማለት ነው። ስምኝማ ለምን እንደገባሁ ታውቂያለሽ? እዚህ ያሉ ሰዎች ዱባ ያሉ ሰዎችን ስም ንገሪኝና አንድ ሶስት ሰዓት አስገብቼ ተቀዳሜ ተቀራሚና ከእሑድ ከሁለት አንዱ ቀን እንድንወስድ ማለት ነው። አብዛኛው ሰው የሚመቸውን እና እሑድ እሑድ ይሻላል። ስለዚህ ያው ላለሰው ይላለሰው ኢትዮጵያ ነው። ለምን እሑድ ነው እዚህ መተን ደግሞ ሁሉም ቢመጣ ደስ ስለሚለን ማለት ነው። ፕሮግራሙ ላይ ሁሉም ስለተጋበዘ ማንም ሰው ባይቀር ይለናል። ስለዚህ አንድ አራት ሰው አንድ አምስት ሰው ላስገባና የሚመቸውን ቀን ይነግሩናል ማለት ነው። ቶሎ ቶሎ ነው አውሪኝ። እሺ ኖ ያው እሑድ ነው ሁሉም የሚመቸው እሑድ ነው እ እሑድ ነው ሁሉም ሰው የሚመቸው ሁሉም ሰው የሚመቸው እሑድ ነው። እሺ ሌላ ሰው እስኪ አውራ ሃኒ ሌላ ሰው እንዲያውራ። ደክሞናል፣ ርቦናል። ቀን ሙሉ ስንዘዋወር በሙቀት ነው። አሁን ሁላችንም አብሬሽ ሁላችሁም ሰላም ብያለሁ። መጀመሪያ ማርክ እንዴት ነህ? መጀመሪያ ያው ሳምንትም ሙሉ እኛ የምናውቀው እሁድ እንደሆነ ነው። ለመዳን ቀሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው ደግሞ የሚያውቀው እሁድ ነው። ግን እኛ ደግሞ ሁሉም ቅዳሜ መተን ማለት ነው። አዎ ለእሁድ ነው ያስፈቀደው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሁድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሁድ ደግሞ ማምሸት ራሱ አንችልም፣ ምክንያቱም ሰኞ ትምህርት ስላለ ላይ በማታ በጊዜ መምጣት አለብን ማለት ነው። ግን እናንተ ደግሞ እሁድ ብላችኋል። እንግዲህ አሁን እንዴት ነው? ሰው ሁሉ ደግሞ ያወቀው ነው። ፕሮግራሙ ስንት ሰዓት ነው የሚጀምረው? አሁን እንዳጠቃላይ ሰው ያወቀው እንትን ነው። እሁድ ነው ወይስ ቅዳሜ ነው? እሁድ ነው። ሁሉም ሰው እሁድ ነው ያወቀው። አይ ፕሮግራሙ ስንት ሰዓት ነው የሚጀምረው? ከዛም ባለፈ ደግሞ ማለት ነው ሰዓቱን ያው ጠዋት ትንሽ ስለሚከብድ ሻርፕ ስምንት ሰዓት ወይ ዘጠኝ ሰዓት፣ ስምንት ሰዓት አካባቢ ነው የሚሆነው። በዱባይ ሶስት ሰዓት ማለት ነው። ቦታ ምናምን ደግሞ አንዳንድ ቦታዎችን እየመረጥን ስለሆነ፣ ዘጠኝ ሰዓት ከሆነ ሁለት ሰዓት በዚህ ሀገር ሁለት ሰዓት ነው። እኛም እኮ ከእናንተ ጋር ነው ያለ፣ ነው አሁን የምናስበው ሶስት ሰዓት በል ወይ ሁለት ሰዓት በል። ሶስት ሰዓት ማለት በኢትዮጵያ ስንት ሰዓት ነው? በኢትዮጵያ አንድ ሰዓት ማለት ጠዋትማ፣ አይሆንም። በጠዋት ነው፣ ከሰዓት ሶስት ሰዓት ማለት ስንት ሰዓት ማለት ነው? በኢትዮጵያ ስምንት ሰዓት ማለት ነው። በዱባይ ደግሞ ዘጠኝ ሰዓት። የአንድ ሰዓት ልዩነት እኮ ነው፣ የአንድ ሰዓት ልዩነት እኮ ነው። እንደዛ ከሆነ እንደዛ ከሆነ የምናደርጋለን ሻርፕ ስምንት ሰዓት በዱባይ እንገናኛለን ማለት ነው። ፕሮግራሞችን እሁድ ይሆናል። እሺ፣ እራት ግብዣስ እንዴት ነው? እራት ሰዓትስ እንዴት ነው? ስንት ሰዓት ነው ቀለበቱ ምናምን ፕሮግራሙ የሚያልቀው? እሱም ራሱ ብናቅ አሪፍ ነው። እሱ እሱን እንግዲህ ገና ስላልጨረስን ወስነን በውስጥ ለማውራት እንሞክርና ሌሎቻችሁ እንነግራችኋለን። ግን ደግሞ የምናደርጋለን እሁድ በኢትዮጵያ ስምንት ሰዓት በዱባይ ዘጠኝ ሰዓት እንደሆነ ብቻ፣ ዋናው እርግጠኛ እንሆን ቦታ ምናምን ምናምን ያሉትን ነገሮች በኋላ ወይንም በኋላ ልኩኝ፣ ተነጋግረን ያለውን ነገር እንወስናለን ማለት ነው። ፋሚሊቼ ያው በነጋታው መግባታችን ስለማይቀር ቅዳሜው ቅዳሜ ማታ ግዴታ መግባት፣ የሰርጉ ማግስት ማለት ነው። ስለዚህ ያኔ በደም አድርገን የምናወራ ይሆናል ማለት ነው። ስለዚህ ቅዳሜ ልክ በዚህ ሰዓት ላይብ እንገባለን። ጠብቁን። ከዛ አሁ ደግሞ ፕሮግራማችንን እናካሄዳለን። ከዛ በፊት ደግሞ ሰርፕራይዝ አላችሁ፣ እሱንም ደግሞ ቪዲዮ ላይ እናሳያችኋለን ማለት ነው። ከሰርጉ በፊት ትልቅ ሰርፕራይዝ አላችሁ፣ እሱንም በጉጉት ጠብቁን። እንግዲህ እስከዛ ድረስ ይደርሳል ብዬ አስባለሁ። ሰርፕራይዝ እናደርጋችኋለን። ግን ደግሞ ቅዳሜ ስለማይቀር ቅዳሜ ቅዳሜ ደግሞ ሞር እናወራለን ማለት ነው። ስለዚህ ጨረሰን

ሁለቱም ተቀባይ ተቀባይ በጣም ከባድ ነው። ወጪ ዘጠኝ ሰዓት አስር ሰዓት ውጭ ነን። ከዛ አሁን ትራንስ ትሰራው ግራ ገብቷል ማለት ነው። ናትሽእስላመውእስከምን ለምዱት እኮ ነው አሁን ቪዲዮ ማለት ነው። አሁን ስምንት ሰዓት በዚህ ሀገር አሁን ሰዓቱ ስልካችሁ ላይ ይኖራል። ስለዚህ ስምንት ሰዓት ሰባት ሰዓት። አሁን ረመዳን ጾም የለም አሁን ትናንትና ሜሮን ላይ በጣም መሽቶ ነው የተለቀቀው በኢትዮጵያ ነው። ስ ስልክ ይኸውላችሁ የእኔ ስልክ አምስት ሰዓት ይላል። የአብርሃም ስልክ ስናየው ደግሞ አራት ሰዓት ይላል። እኛ ግራ ተጋብተን እናንተንም ግራ አናጋባችሁ። እስኪገባን ድረስ እኛው በራሳችን እራስ በራሳችን ግራ እንደተጋባን እንቅርሽ። ለማንኛውም ግን ከዚህ በኋላ ቢያንስ በኢትዮጵያ አቆጣጠር በፊት በምንለቅላችሁ ሰዓት ቪዲዮ ለመልቀቅ ሞክራለን፣ እንጂ ያለ በቃ እንደዛ እኮ ከሆነ እኮ በዚህ ሰባት ሰዓት ማለት ነው። በመካል እየዘናጋለሁ ቆይ፣ እንደዛ አይደለ በኢትዮጵያ በኢትዮጵያ አርፍደን ገባን። እናማለ አ ነው ምናምን ወደ ቤት የገባ ነው ውጭ ነበር እቃ ምናምን እየገዛ ማለት ከዛ እንተኛና እንተኛና ልክ አስር ሰዓት ለምን አራት ሰዓት ሲል እንነሳለን ተባባልን ማለት ነው

ኖ እንትና እናንተ አምሽታችሁ ስለምትገቡ ነው ወደ ቤት። ከዛን ቀኑ ሙሉ ትተኛላችሁ ማለት ነው። በቃ ቀኑን ሙሉ እንተኛለን። ዋና ቀኝ ብቻ እኔ እዚህ አመት ነው፣ እንዴት ነው የሚዘለቀው? ከዚህ በኋላ አስር ቀን በሙሉ ማለት ነው። ግራ ነው የሚያጋባው። አይ ስለምድታላችሁ አንዴ ከለመዳችሁ። አይ እውነት ነገ፣ አሁን ለማስተካከል እንሞክራለን። አሁን እራት በላን አይደል? ውጭ ልክ እንደገባ እንተኛለን፣ እንተኛለን ከዛ ጠዋት ለመነሳት ነው። ጠዋት ደግሞ ፀሐዩ ያቃጥላል ምናምን የሆነ ቀን ጠዋት በተን ማለት ነው። ፋሚሊዎች በጣም ነው በቃ ቀናችን የተብላችሁ ቀንማ። አና አሁን እኮ ገና እኮ ነው ሙቀት እኮ አልጀመረም። በለም አልጀመረም። አርባ እኮ ነው። አብደብ ግን ቢሆንም ገና ነው መምጣት የነበረባችሁ ግን ነው ከሙቀቱ የተነሳ ይሁን እንዲህ ታክሲ ራቆቱ ማርቆት እያያችሁ ነው። ራቆቱ ነበር እየሄደ የነበረው እና በጣም ከባድ ነው። ምልክ ብዙም አይደለም እኮ አሁን አብ አሁን እየጨመረ ብዙም አይደለም። ይሻላል፣ ከሌላ ጊዜ ይሻላል። ግን ደግሞ ሀርድ ነው። እወጣለሁ እና ዱባይ ቀንሶ ነው አላውቅም። አቡዳቤ ግን በጣም እሳት ነው። አረ፣ እኛ ጋር ይሻላል እንግዲህ። እንዴ እንግዲህ ያን ያኛውን ስላየችው ያኛውን ሙቀት እኛ ያላየ ነው። ይሄ ግን በጣም አረ። ያን በታይ ማናት ሀገሬ ትላለች ኢትዮጵያ፣ ሀገሬ ኢትዮጵያ ካለ፣ አዎ መቆየታችን ነው ነው እንግዲህ እኔ አቅም እያጣሁ ነው። ፋሚሊዎች እግዚአብሔርን ነው ብላችሁ በቀን ውስጥ አንዴን የበላሁት ያው ስንት ሰዓት ነው? መሻ ትንሽ ግራ ነው ላይፋችን። የሚቀጥለው ግን ቪዲዮ ለማስተካከል እንሞክራለን የምንለቅበትን ሰዓት። አረ ቪዲዮ ልቀቁ አንተ ቤት ነው ነገስ? ለማስተካከል ነገ ካስተካከሉ ማለት ነው። ከዛ ጊዜ በኋላ ያለው አይቸግረንም። አንገባ እያሽ አንገባ ደከምብኝ በባዶን መሳቅ ራሴ። እናንተን እናስቃለን እኛ በሳቃችን ፎቶ ስታጠ ጊዜ፣ ዛሬ ደግሞ ማርክን አመጣ።